አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድ የተከበራችሁ የቻናለ የቤተሰቦች እንዴት ናቸው? በያላችሁበት የአላህ ህዝነት ረህመት ከእናንተ ገኝሁ። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ። የዛሬ የርዕስ የበኒ ሀሺም ታሪክ ክፍል አንድ በሚል ርዕስ መጥቻለሁ። ደስ ካላችሁ ላይክ፣ ደስ ካልላችሁ ደግሞ ዲስ ላይክ በማድረግ ቤተሰብ ሁኑ ማለት ነው። አላህ ሱብሓነሁ ወተዓላ ሀገራችን ነው ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ውዶችዬ እንግዲህ ዛሬ ክፍል አንድ የበኒ ሀሺም ጨረቃ ክፍል አንድ መጥቻለሁ። ሼር ላይክ እያረጋችሁ ቤተሰብ ሁሉ አስተያየት ስጡ ማለት ነው። የበኒ ሀሺም ጨረቃ መግቢያ ክፍል አንድ ነብዩ ሙሐመድ ሱለላሁ ዐለይሂ ወሰለም ቅም መመሪያ እውነተኛ ሃይማኖት አስይዞ ከሌሎች ሃይማኖቶች ሁሉ የበላይ ሊያደርገው በመወሰን መስካሪ አብሳሪና አስጠንቃቂ ወደ አላህ በፈቃዱ ተጣሪ ብሩህ እርሱና መጪው ዓለም ተስፋ ለሚያደርጉ እንዲሁም በብዛት ለሚያወሱ ሁሉ አርዓያ አድርጎ ለላካቸው አላህ ምስጋና ይድረሰው። ሙሐመድም ለሁሉም እማ አላም ስጋና ይድረሳቸው ማለት ነው። እንዲሁም በብዛት ለሚያወሱት ሁሉ አሪያ አድርጎ ለላካቸው አላም ስጋና ይድረሳቸው፣ በሳቸው፣ በቤተሰቦቻቸው፣ በባልንጆሮቻቸው እና እስከ አለም ፍጻሜ ድረስ ፈለጋቸውን በተከተሉ ሁሉ ላይ የአላህ ሕዝነትና አለም ይስፈን። የችሮታውን የውዴታውን ምንጮችም አብዝቶ ያፈልግላቸው። የዓለም የሙስሊሞች ሊግ እንጂ ሂጂራ አቆጣጠር በወርሃ ረቢያ ላወል አንድ ሺ ሶስት መቶ ዘጠና ስድስት በፓኪስታን ያደረገው ጉባኤ ሊያጠናቅቅ ጸሐፊዎችን ለማበረታታት እና የምርመራ ስራዎችን ለማጎልበት በሚል አላማ በነቢዩ ሰለላሁ አለይሂ ወሰለም ሙሐመድ ታሪክ ዙሪያ በሚጻፍ ጥናቶች መካከል ዓለም አቀፍ ውድድር ለማዘጋጀት ተወስኗል ማለት ነው። ዓለም አቀፍ ድርጅት ለመወሰን ታስቦ ነበር። በነቢዩ መሐመድ ዙሪያ በሚጻፍ ጥናቶች መካከል አለም አቀፍ ውድድር ማዘጋጀት በመወሰናቸው አስደሳች ነበረ። በእኔ እይታ ይህ ተግባር በቃላት ሊገለጽ ከሚችለው በላይ ፋይዳ አለው። በትልቁ ካየነው በሚገባ ካስተዋል ነው። የነቢዩ መሐመድ ሶለላሁ ዓለይሂ ወሰለም ታሪክ ሶለላሁ ዓለይሂ ወሰለም የሙስሊም አለም ህይወትና የሰው ልጅ ሀሴት የሚፈልቅባቸው ምንጮች ብቸኛ መነሻ ነው። አላ ሆይ በዚችም በመጪውም ዓለም በጎ ነገሮችን ወስን። አንተ መሐሪ የፈጡራን ወዳጅና የታላቁ አርሺ ባለቤት ነህ። ያረብ እውነት ነው ወላሂ። የአርበኞች ጂኦግራፊያዊ አቀማመጥ፣ የዘር ግንድ፣ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ከጨለማ ወደ ብርሃን

አረቢያ በስተ ምዕራብ በኩል ቀይ ባህር የሲናይ በርሀ በስተ ምዕራቅ በኩል አረቢያ ገልፋት የደቡብ ኢራቅ አብዛኛው ክፍል በስተ ደቡብ በኩል የህንድ ባህሪ አካል የሆነው የአረብ ባህሪ በስተ ሰሜን በኩል ደግሞ ሻምባ የኢራቅ ምድር በተወሰነ ክፍያ ያወሱታል። ይህ የአለማችን ክፍል ከአንድ ሚሊዮን እስከ አንድ ሚሊዮን ሶስት ሚሊዮን ሶስት ሺ ማይል ስኩየር ቦታ ይሸፍናል። ከተፈጥሮዋ ጂኦግራፊ አቀማመጥ አንጻር እጅግ ከፍተኛ ስቴ ስቲራፒቲ ጊያናዊ ጠቀሜታ ያለው ቦታ ሲሆን መልክዓ ምድራዊ አቀማመጡ ዙሪያውን በኮረብታማ አሸዋማ መሬት የተከበበ ነው። ከውጭ ዓለም ጋር ባለው ግንኙነት በጥንት ዘመን ይታወቅ ከነበሩ ሁለት ዕውቅ አህጉሮች ጋር በየብስም በባህርም የሚገናኙ የሰሜን ምዕራብ አቅጣጫ ከአፍሪካ ጋር የሚያገኘው በር ሲሆን ሰሜን ምዕራብ ከፍ ከፍሎ ለአውሮፓ መግቢያ ቁልፍ ነው። በስተ ምዕራቅ አቅጣጫ ደግሞ በመካከለኛው ከሩቁም ሀገሮች ጋር የሚያገኘው ወደ ህንዶች ቻይና የሚያደርሰው መንገድ ዋላው በስተጨማሪም ሁሉም አህጉሮች ከአረቢያ ጋር በባህር ይገናኛሉ። የአረብ መነሻ ዘሮች። የአረብ መነሻ ዘሮች የአረብ መነሻ ዘሮች የታሪክ ምሁራን ከዘር ግንዳቸው አኳያ ለሶስት ይከፍሏቸዋል። አንደኛ የጠፍ አረቦች የጥንት አረቦች ሲሆኑ ዝርዝር ታሪካቸው በበቂ ሁኔታ ተመዝግቦ አልተላለፈም። አይድ፣ ሰሙድ፣ ጠሱም፣ ጀዱስና አምቅ የተባለ ዝርያቸውን ለአብነት ይጠቅሳሉ። ንጹህ አረቦች የአረብ ቢንት የሸጀብ ቢን ቀህጧን የተባለ ሰው ዝርያቸውን ሲሆኑ ቀህጧን በመባል ይታወቃል። ሶስተኛ አረቢያዊ የተደረጉ የነቢዩ እስማኤል የልጅ ልጅ የሆኑ አረቦች ሲሆኑ ቀህጧኒ በሚባል ይታወቁ። የኸጧን አረቦች ማዕከል የመን ሲሆን ከእርሱ በርካታ ነገዶች ይመዘዛሉ። በተለይም ሁለቱ እውቅና አላቸው። እነሱም አንደኛ ሁማይር፣ ከዚህ ነገድ የሚመዙ አበይት ንጉሶች ዘይዳል፣ ጅምሁር ቀዶ አትናሳካሲክ ይሰሉኛል። ሁለተኛ ከካህላን አበይት ጎሳዎች ሐምዳን፣ እንማር፣ መጢዒ መዝሓጅ፣ ኪንዳህ፣ ለህም ጆዝም ዋዚድ አውስ ጀዚዳን የሻም ንጉስ የጀፍናሃን ዝርያዎች ናቸው። የካህላን ነገድ በየመን በመስደድ በሁሉም የጀዚርተል አረብ ግዛታቸው ተሰራጭቷል። አረባዊ የተደረጉ አረቦች የመጀመሪያው አባታቸው ነቢዩ ኢብራሂም አለይ ሰላም ኢስራቅ ውስጥ ከኢፍጥራስ ወንዝ ምዕራባዊ ዳርቻ ከኮፍያ አቀራረብ የምትገኝ አዝራ የተባለች ቀይ ናት። ኢብራሂም ከዚች ቀይ ወደ ሄራን ከዚያም ወደ ፍልስጤና በመሰደድ ከዚያም ፍልስጤንም የዳዕዋዎች ማዕከል እንዳደረጓት ይታወቃል። በአካባቢው አረጎች የሚዘዋውሩ ነበር። ወደ ግብጽ አንድ ጊዜ መጥተዋል። የግብጽ ለጂም በባለቤታቸው ሳራ ላይ ተንኮል አስቦ አላህ ተንኮሉን አመከረው፣ እና ሳራ ከአላህ ጋር ያንተ ጠንካራ ግንኙነት ተረዳ። ሴት ልጅ ሀጅርንም አገልጋይዋንም አደረገላት። ሳራም ለኢብራሂም አገባች። ኢብራሂም ወደ ፍልስጤን ተመለሱ። አላህ እስማኤል የተባለ ልጅ ከሀጅር ለገዛቸው ለገዛቸው ስራ ቀናት ያዛት። ይህም ሁኔታ ሚስታቸው እና ልጆቻቸው ከአጠገቧ እንዲያረቁ አስገደዳቸው። እስማኤልን እና ከአጠገቧ እንዲያደረቁ እስማኤልና ሀጀርን ይዘው ወደ ሂጃዝ ሄዱ። ከአንድ ሸለቆ መሀል ከአንድ ሸለቆ መሀልም ሀጀር ይዘው ወደ ሂጃዝ ሄዱ። ከአንድ ሸለቆ መሀል ሀጀርን ከአንድ ሸለቆ መሀልም አስፈሯቸው ይህ ቦታ ከዚያ በኋላ የተቀደሰ የአላህ ቤት የካዕባ ማረፊያ ሆኗል። ሱብሃነላህ በጣም ደስ የሚል ታሪክ ነው ማለት ነው። አላህ ሱብሀነ ወተዓላ በሰማ ነው የምንጠቀም አላህ ያድርገን። ታሪኩ ደስ ካላችሁ ቪዲዮ ላይክ አድርጎ ደስ ያላላችሁ ደግሞ ዲስ ዲስላይክ በማድረግ ቤተሰብ ሁኑ። ከዚህ እሰናበታችኋለሁ ማለት ነው። አላህ ሱብሓነሁ ወተዓላ ሀገራችን ሰላም ያደርግልን። ሁሉም ቢሆን ሀገር ሰላም ሲሆን ሁሉም ሰላም እንደሆነ መቁጠር አለብን። ልጆች እዬ አላህ ይጠብቃችሁ፣ ይጠብቀን። እሱ ጠባቂ ነው ለሁሉም ነገር ማለት ነው። እና ሻር ላይክ በማድረግ ቤተሰብ ሆኑ። ባይ ባይ ልጆች እዬ ከዚህ እሰናበታችኋለሁ።